እናንተ ለሰው ትከፍታላችሁ እንጂ ለራሳቸው ዝግ ነው። እውነት ነው። እግዚአብሔር ሲል ግንበታቸው ሰው ይበላል። ያ ብዙ አገልግሎት ታዋቂ የተባሉ አገልግሎት እንዳያልፉ አንድ እብድ መንገድ ላይ ቁጭ ብሎ ማለፍ አይሰጠም። ታዲያ እብዱን የሚመታው ማን ነው? ይላል። ዘና ይላል። ኮራ ይላል። ቀስ ብለው ነው የመጣ አልሳማም። ማልክና መጣ በተረከሲ እብዱን አናቱን እንዲ ረገጥከው። ያን ሰዓት እንዲሁ ተከፋፈለ፣ ቀልጦ ቀረ። ያልከው ብር ወደ እጄ ገብቷል። ሲመጣ እጄ ላይ አልነበረም። 20000 ገባ 32000 ገባ በጣም ወደ አለ ዜግና ነብይ ነህ። እግዚአብሔር አምላክ አንበሪ ሰብራ ይቀበሉ። አይ ምድር ትቀበሊ፣ ኢትዮጵያ ትቀበሊ። ትክክለኛ ነብይ ተሳኖ ላከ ከተመጣሽ ከዚ ከአድሰው ሁለት ነገር ላጸለላለሁ። ሁለቱ ነገር ነው ከባዱ የእናንተ ችግር። አንደኛው መርገም ሰምተሻል። አንደኛው መርገም ነው፣ ሁለተኛው ስኬት የሚከለክል ስፕሪት ይስ አይ ናው በዚህ ሁለቱ ነገር ላጸል ያለው ኢየሱስ ሁለቱ ነገር ከተበረገደ አገልግሎትሽም ታምራት ይሆናል። አሜን። ራሃቱን ታጣጣ ተወራርጄ ነው የመጣሁት። አንደኛ ምንድነው መርገም፣ ሁለተኛ ምንድነው ስኬት የሚከለክል ስፕሪት። ኢየሱስ ጀነራል ፋሚሊ ራሃቶ ኢየሱስ ይሄ መንፈስ ዛሬ መተዋል እ የመንፈስ መተዋል። እናንተ ፋሚላቸው ውስጥ ጀነራል እናንተ ለሰው ትከፍታላቸው እንጂ ለራሳቸው ዝግ ነው። ጉልበታቸው ሰው ይበላል። መጨረሻ ላይ ሀዲጋ እናንተ ለቆ ይሄዳል። እህ ጸሎታችሁ ለሰው ይጠቅማል። ያስ እውነት ነው። አሁን ትልቁ ችግር የእናንተ ከርስ አጠቃላይ ፋሚላችሁም፣ አንቺም ያስቸገረው ከርስና ስኬት ማሳጣት። እህ ይሄ መንፈስ ዛሬ መታወት። የእግዚአብሔር ሰው አንድ የምናገረው ነገር አለኝ ኮቪድ ጊዜ አንተ ዛ የተባበሩት ጋ አንተ ብዬ ስለ ተናገርኩ በጣም ሶሪ። እግዚአብሔር በጣም አንተ እንደምጠቀም በጣም አምናለሁ። ለአንተ እግዚአብሔር ስራ ይሰራል። እዛ የተባበሩት ጋር መጀመሪያ ህልም አይቼ ነግሬሃለሁ። በይዘቤ የተናገርከው የብር የፋይናንሻል ነገር ይከፈታል ብለኸኝ ተከፍቶ አይቻለሁ። አስር ሺዎች ሀያ ሺዎች ይገባሉ ብለህ ትንቢት የተናገር እዛ ታች ማለት ነው። መጀመሪያ ህልም ያየሁት ብዙ አገልጋዮች፣ ታዋቂ የተባሉ አገልጋዮች እንዳያልፉ አንድ እብድ መንገድ ላይ የተባበሩት አደባባይ ለቁጭ ብሎ ማለፍ አይሰጥም ቆም ያያሉ ጥግጄ እያየው ነበር እና ያን ሰዓት እየተናሳስረው ነበር። ነ ለአገልግሎት ገና ነኝ። ና ከዚያ ሁሉም ሰው ሲመጣ ይመለሳል። ና ይህንን ታዳ እብዱን የሚመታው ማን ነብይ ያለ በዚህ ምድር ነበር። በጌታ ፊት ነው የምናገረው። ልምነው ያየውት ማነው የሚመታው? ብዬ ቆሚያ ያለው የመጣ ሰው አለ የተባለው ታዋቂዎች ይመለሳሉ ይመለሳሉ። አንተ ግን መጣ ሱፍ ኤሆ መጣብ ያልኩት የእውነት በጌታ ኤሆ መጣብ ስል፣ ዘና እያል ኮራ እያል ቀስ ብለው ነው የመጣ አታይም። ወደ ግራም ወደ ቀኝም አታይም። አልሰማም አልክና መጣ አላውቅም፣ ያን ሰዓት ማለት ነው ከመጠይ በኋላ በተረከሲ እብዱን አናቱን እንዲ ረገጥከው፣ ያን ሰዓት እንዲ ተከፋፈለ ቀልጦ ቀራ። ሰዎች ማለፍ ጀመሩ። ኑ ኤላፉ መጣ። ራሃቶነ ማሃሊባ ሃሌሉያ። ያዲናል ያዲናል። ከዛ በኋላ ሰዎችን ኑ እለፉ። ሳቅሁት፣ ደስ አለኝ። ሊለፋልኩት ማለፍ ጀመርኩት። ከዚ እንደዚህ አይነት ነቢይ ወደ ዛሬ በማንም ማለት ነው ታውቃላችሁ ቶሎ አይሰጥም። ልክ አንተ ውልሽ አገልግሎትሽን የያዘው ማጥር ተሰበረው ብሮቹም እጅሽ ላይ ይገባል። የሚገርም ቅባት ቀብሃኝ በሚገርም ግሬሴ አገልግዬ ወረድኩት። ከዛ በኋላ ከአሜሪካ አሁን እግዚአብሔር ፈቃድ ከሆነ ፈረንሳይ ሄዳለሁ። ፕሮሴስ ላይ ነው፣ እሱም እንዲፈታ ነው የመጣሁት። ፕሮሴሱ ቀጠሮ ላይ ነው ተብሎ አስራ አምስት ቀን ሲቆይ ለምን ይቆያል፣ ቶሎ መሄድ አለብኝ ብዬ ነው። ሲቀጥል ያልከው ብር ወደ እጄ ገብቷል፣ አግኝቻለሁ። እናንተ ቤት አንተ ጋር ሲመጣ እጄ ላነበረም እውነቴን ነው የምላችሁ፣ ሁለት ሺህ አካውንቴ ውስጥ ነበረ። ሀያ ሺህ ገባ፣ ሰላሳ ሁለት ሺህ ገባ። እውነቴን ነው የምላችሁ በጌታ ፊት ሌላ አይደለም። በጌታ ፍቅር በጣም ወዳለሁ፣ አከብረሃለሁ። አንተ ጀግና ነቢይ ነህ። እግዚአብሔር አምላክ አንበሬ ሰብራ ይቀበሉ ራሃጃ አይ ምድር ትቀበል፣ ኢትዮጵያ ትቀበል። አንተ ትክክለኛ ነብይ ጌታ ነው ላከ። አሁን ከዚህን ቀን ጀምሮ የአስራ አምስቱ ቀን የዘገየበት ቀን በኢየሱስ ስም ወደዚህ ያስቀረብኩት በቅርብ ያደረኩት በር ከፈትኩት ባረከፈት ባርከፈትኩት። እግዚአብሔር እንደዚህ ይለኛል፣ የኤልዛቤት አናት የምትቀጠቀጥ አገልግሎት ትሆናለች። የዘር ማንዘርሽ መርገም የምትመቺ ለሰዎችም ምልክት የምትሆን ብዙ ትውልድ ተሰብስበው ሲሰማሽ አያለሁ። ብዙ ሚሊዮኖች ፊት ስትቆም አያለሁ። ሀሌሉያ! አሁን ለቤተሰቦችሽም ለወንድሞችሽም የስኬት ዓመት ነው። ከዚህም በኋላ መንከራተት የለም። ለአንቺም ደግሞ አጉርቱን እንድትጎበኝ ቃል አውጣው። ተፈጸመ። አሁን ደግሞ በሌላ ምስቅነት በቪዛ ይዜ ፓስፖርትሽ ነው ትመስክራለች። ተመትቶ መተት ትመስክራለች። ቻው! ተፈጸመ። እኔ የመጣሁት ከዚህ ከአዲስ አበባ ነው። መጀመሪያውም እግዚአብሔር አምላክ በእሱ ተናግሮ ያደረገው ነገሮችን አይቻለሁ፣ ቀምሼያለሁ፣ በእጅም አይቻለሁ፣ ጨብጬያለሁ። ሲቀጥል ደግሞ ሌላም ደግሞ እግዚአብሔር በእሱ እንደሚሰራ በነቢይ በጆ ጭሮ እግዚአብሔር አምላክ አልፎ ይሰራል። እሱ የእግዚአብሔር ነቢይ ነው። ነቢያቶች ደግሞ የእግዚአብሔር አፍ ናቸው። ብዙ ውጊያዎች ሊነሱ ይችላሉ። በዚብ እግዚአብሔርን ይዞ የወጣ ሰው አይቆምም፣ ወደፊት ይሄዳል። እና እሱ ላይ ያለውን ጸጋ እኔ ተጠቅሜያለሁ። እግዚአብሔር አምላክ የሚጠቀመው ባሪያ ነው። እግዚአብሔር አምላክ ከፍ አድርጎ ተባርኬ ነው የመጣሁት። ከእንደገና ደግሞ ምስክርነት ይጄ እንደሚመጣ እግዚአብሔር ተናግሮኛል። ለቤተሰቦችም ለእኔም እግዚአብሔር የተናገረን ትንቢት እንደሚፈጸም አምናለሁ፣ ደግሞ ተፈጽሞም አይቻለሁ። ሰዎች አይናቸው የተከፈቱ ሰዎች እንዲሰሙና እንዲቀበሉ አዋጅላለሁ። እግዚአብሔር ይጠቀማል። ይሄንን ነቢይ ተቀበሉ። ምድር ትቀበል ብያለሁ። እኔ ተባርኬ ነው የመጣሁት። እግዚአብሔር ዘመናቸውን ህይወታቸውን ይባርክ። ደስ ብሎኛል። ጌታ ይባርክ።